ሰላም ኢትዮጵያውያን፣ ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎችን ይዤ ቀርብ ያለው ደጀነኝ ከአልማ ጋር መሥራት በጎነት ብቻ ሳይሆን ዋና ኃላፊነትን መወጣት መሆኑን ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ገለጹም። የአማራ ልማት ማኅበር አልማ 15ኛ መደበኛ ጠቅላላ ጉባኤውን አካሂዷል። በጠቅላላ ጉባኤው ላይ የአማራ ክልል ምክር ቤት አፈ ጉባኤና የአልማ ጠቅላላ ጉባኤ ሰብሳቢ ፋንቱ ተስፋይ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን በምክትል ርዕሰ መስተዳደር ማዕረግ የማኅበራዊ ልማት ዘርፍ አስተባባሪና የክልሉ ትምህርት ቢሮ ኃላፊና የአልማ ሥራ አመራር ቦርድ ሰብሳቢ ዶክተር ሙሉነሽ ደሴን ጨምሮ ሌሎች ከፍተኛ የሥራ ኃላፊዎች ተገኝተዋል። በጉባኤ ላይ መልእክት ያስተላለፉት ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን አልማ ባለፉት ሠላሳ ሁለት ዓመታት በአማራ ክልል ውስጥ አቃፊነትን ህዝባዊነትና አጋርነትን እንደ መስፈንጠሪያነት በመጠቀም በራስ አቅም የመልማት ምልክት ሆኖ ቆይቷል። አሁንም ቀጥሎበታል ነው ያሉት። የክልሉ ሕዝብ የሚጠይቀውን የኢኮኖሚና የማህበራዊ ልማት ለመመለስ የፋይናንስ አቅም ባልተገኘበት ወቅት ሁሉ አልማ ከፊት እየቀደመ አለው ሲል መቆየቱን አንስተዋል። የትምህርትና የጤና ተቋማት ደረጃቸው የውስጥ አደረጃጀታቸውና አገልግሎታቸው ደካማ በነበረበት ወቅት ለማሻሻል የሚያስችል ኃላፊነቱን ተወጧል፣ እየተወጣ ይገኛል። አልማ ይህንን ኃላፊነት እንዲወጣ በገንዘብ በእውቀትና በሀሳብ አበርክቶ የነበራቸውን ግለሰቦችና ተቋማትንም አመስግነዋል። አልማ በ15ኛ መደበኛ ጉባኤው በራስ አቅም ከመልማት ምሳሌነት አልፎ በራስ አቅም የመልማት አጀንዳና አመለካከት በሁሉም ዘንድ እንዲሰርጽ የሚያስችሉ አቅጣጫዎች እንደሚያስቀምጥም ይጠበቃል ነው ያሉት። ከ10 ነጥብ 3 ሚሊየን ኩንታል በላይ አፈር ማዳበሪያ ወደ ሀገር መጓጓዙን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀም። የአፈር ማዳበሪያ የማጓጓዝ ስራው ተጠናክሮ መቀጠሉን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ለ2017-2018 የምርት ዘመን ግብአት ከ10.3 ሚሊዮን ኩንታል በላይ የአፈር ማዳበሪያ ወደ ሀገር ውስጥ ተጓጉዟል። ለ2017-2018 የምርት ዘመን ግብዓት የሚሆን 2.4 ሚሊዮን ሜትሪክ ቶን ወይም 24 ሚሊዮን ኩንታል የአፈር ማዳበሪያ ገዝቶ ወደ ሀገር ውስጥ ለማስገባት እቅድ ተይዞ እየተሰራ ነው። ከትራንስፖርትና ሎጂስቲክስ ሚኒስቴር የተገኘው መረጃ እንደሚያመላክተው የአፈር ማዳበሪያው የተጓጓዘው በድንበር ተሻጋሪ የደረቅ ጭነት ተሽከርካሪና በባቡር ነው። ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የቀረቡት የሰው ሠራሽ አስተውሎት ዜናዎቻችን የስካሁኖቹ ነበሩ። ለህብረተሰብ ለውጥ እንተጋለን። አማራ ሚዲያ ኮርፖሬሽን